እርግዝና ቀላል ከሆነ እንደዚህ ማርገዝ ቀላል ከሆነ እኛ ምን እየሰራ ነው? ሴቶች ትዳር የሌለን ሩታዬ፣ ዛሬ ዛሬ ሰፕራይዝ ነው ያደረገችኝ። እንዴ ሰላም ጤና ይስጥልኝ ውድ የተከበራችሁ የቻና ዴ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንዲ ሩታዬ አንድ ወር ነው ገና ምናምን አልተባለም ነበረ፣ የአራት ወር ያክላል አሁን እኮ ማለት ነው። ልጁ ቶሎ ቶሎ እንዴት አድጎ ነው? በሙቀት አድጎ መሆን አለበት እና እንኳን ግን ይባልኳል ለዚህ አበቃችሁ ግን ፈጠነብኝ እርግዝና እንደዚህ ፈጥና እንዲውዶች እግዚአብሔርን ፈጠነ ማት ሆዷ አድጓል አንድ ወር አይደለ እንዲ ውዶቼ የአራት ወር ጥን ሲያክላል እኳ አሁን ሩታዬ ግን ታይ ታይ አታጓጊን ታይ እንዴ ለአብርሽም አታጓጊ ቶሎ አሁን ነገ ውለጁ ቢልሽስ እንዴ ውዶች ታስታውሳላችሁ፣ የሆነ ጊዜ ሩታዬ ሆዷን ነፍታ ፕራንክ ያደረገችን እውነት ያ ነገር ነው ትዝ ያለኝ። ለማንኛውም ግን የአሁኑ የምር እርግዝና ነው ያ ፕራንክ አይደለም። ግን በአንድ ወር ውስጥ እንዴት ትልቅ ሆነ ነው የኔ ጥያቄ የሆነብኝ። አብርሽማ በቃ በደስታ አለቀ፣ እኛም ደስ ብሎናል። እንግዲህ የአብርሽና የአብርሽ አፍቃሪዎች ምንም ማድረግ አይቻልም። እንግዲህ ተቃጠሉ። ሩታን የምትጠሯት ደግሞ በአሁኑ ሰዓት ሩታ እርግዝና ላይ ምናምን ስላረገዘ ሲባል በቃ ተነስቷል፣ እንትናችሁ ተነስቶባችኋል። የሆነ የሚያስለከልፋችሁ ነገር ማለት ነው። እየለጠፋችሁ ፎቶ አን ትሳደባላችሁና፣ ደስ የሚለው ሩታ እየመልስ አትሰጥም፣ ቦታ አትሰጣችሁም። የሴት ወይዘሮ ይመችሽ እንዲ ፈታ በይል። አዎ እንግዲህ ዘጠኝ ወር ሞልቶት ተወልዶ ታቅፈሽ እስከምናይ ድረስ በጣም ጓጉተናል። እኔ በጣም ጓጉቻለሁ እውነት ትላላችሁ። ለማንኛውም ዛሬ በሩትዬ ቤት አዲስ ነገር አለ።